አይ እንዴት ናቸው? ደህና ናቸው ወይ? እንደምን ናቸው እህት ወንድሞች፣ እናት አባቶች እንዴት ናቸው? ደህና ናቸው? እኔ ጋር እግዚአብሔር ይመስገን ድንግል ማርያም ይክብሩ ይስፋ። እና አንድ ነገር ልበላቸው ዛሬ ማለት ነው እኔ የማዳም ቅመም ነኝ። የማዳም ቅመሞችዬ በየትኛውም አገር ያለም ዳርቻ ያላችሁ የማዳም ሸቃላ ነኝ እኔ እንደምታውቁት እንድዬ እና ከሚገርማችሁ ማለት ነው እና የመደም ሸቃላችዬ ማለት ነው። በየትኛውም ዓለም ዳርቻ የምትኖሩ የእኛ ሰዋግር የምንሰራ ሰዎች ማለት ነው። እንደ ሀገራችን ቤት አይደለም። ቤቱ አንዱ እዛ ሀይ አንዱ ደግሞ እዛ አንደኛው ቤት እዛ ነው የሚሰራው። እና እንደዚህ ሄደን ሄደን ሄደን ሄደን ሄደን እንደዚህ ሄደን ሄደን ሄደን ሄደን ሄደን ሄደን ሄደን ከዛን እንደዚህ ሄደን እዚጋ ስንደርስ እዚህ ጋ አንድ ቤት አለ ማለት ነው። ከዛ ደግሞ ከዚህ ወጥቼ ደግሞ እሰኛው ቤት ሄዳለሁ ማለት ነው። እዛ የሚታያችሁ ቤት እዛ አየለም፣ እዛ ሄዳለሁ። ከዛ ደግሞ ወደዛ ዝበር ብሎ እዛ አለ ማለት ነው። እና የማደም ሸቃላችሁ ይሄ ማለት ነው። ከዛ እንደዚህ ይሄንን ሁሉ አጽድቼ አጽድቼ ጨርስና ይሄንን ቡና እና ሻውን አነ እና ስለዚህ ወዱቼ ማለት ነው። እስቲ ሰብስክራይብ አድርጉኝ፣ አበረታቱኝ። የማደም ሸቃለች ግዴታ ነኝ እኔ። የማደም ሸቃላ ነኝ እኔ። ዝነኛ አይደለሁ ምን አይደለም ምን አይደለው፣ ግን በቃ አላለ እኔ ዛሬ አድጌ ነገ ደግሞ ሌላ ሰው ቀይራለሁ ነው ማለት ነው። ሌላ ሰው እረዳለሁኝ ማለት ነው። እና በቃ በየትኛው አለም ዳርቻ ያላችሁ ማለት ነው ሰብስክራይብ፣ ላይክ፣ ሼር አድርጉኝ። ምን ችግር አይከፈልበትም ማለት ነው። ገብታችሁኮ የደውሏን ቦታ ጫና አድርጋችሁ ወጥተ ማለት ነው። ሌላ እኔ ከፋሉኝ አላልኩም፣ ይሄን አድርጉልኝ አላልኩም። ይቺ ብቻ ነው የምታደርጉልኝና አበረታቱኝ። እኔ ዛሬ አበረታታችሁኝ ዛሬን ይባድግ እኔ ደግሞ ነገ ለሌላ ሰው ተስፋ እሆናለሁ ማለት ነው። እኔ በእርግጥ እግዚአብሔር አይደለሁም። ይህ ሰው ልጅ የሚችለውን ያህል ነው የሚያደርገው፣ አይደለ። ስለዚህ ውዶችዬ በእውነት የማዳብ ሸቃሎች በየትኛውም ሀገር ያላችሁ እኔ እህታችሁ አይደለሁ? እኔ የማዳብ ሸቃል አይደለሁ? ስለዚህ ታቆታላችሁ። የማዳብ ስራ በየትኛውም በዱባይ በኩዌት ብቻ በየትኛውም ሀገር ከኢትዮጵያ ውጭ ስደት የሚባል ሀገር ከባድ ነው። ሁሉም ነገር ማለት ነው ከባድ ስለሆነ እህቶች፣ ወንድሞቼ፣ እናት አባቶቼ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ ማለት ነው አበረታቱ። ምን ችግር አለ? ነገ ደግሞ እኔ አንድ ሰው አንድ ሰው ብቀይር ወይ ደግሞ ለአንድ ሰው እንኳን ብደርስ የእናንተ ውጤት ነው ማለት ነው የኔ ሳይሆን የእናንተ ልፋት ነው የኔ ብቻ ልፋት አይደለም ማለት ነው። እና ስለዚህ ሰብስክራይብ ማርጉኝ ውድድ። ክብር ነው የማረጋችሁ በያላችሁበት ደግሞ እግዚአብሔር አምላክ የድንግል ማርያም ልጅ እስከ እናቱ እስከ መላእክቱ ይጠብቃችሁ፣ አይላችሁ ሰላማችሁ ብዙት ይበልልኝ። ግዴታ እኔ ማለት ነው በቃ ታዋቂ መሆን የለብኝም አይደለ? ያኔ ታዋቂ